በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች የሆናችሁ በሙሉ በተለይም በቦሌ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል አጥቢያና በአጎራባች አጥቢያ አብያተ ክርስቲያናት የምትገኙ የመንፈስ ቅዱስ ልጆቻችን ቅድስት ቤተክርስቲያን በተለይ በአብይ ጾም ወራት ቃለ እግዚአብሔርን ለምእመናን በማዳረስ ምእመናን በቃለ እግዚአብሔር ታንጸው ለእግዚአብሔር መንግስት ዜግነት ራሳቸውን በቃለ እግዚአብሔር እንዲያንጹና እንዲያዘጋጁ ለማድረግ የተለያዩ መርሃ ግብራትን በማዘጋጀት ትምህርተ ወንጌል ስንሰጥ ቆይተናል። በተለይም ከካቲት 19-25 በነበረን ልዩ ጉባኤ ብዙ ነፍሳት ወደ እግዚአብሔር መንግስት ተመልሰዋል። ይህንኑ አብነት በማድረግ ከመጋቢት 22 እስከ መጋቢት 25 ለአራት ቀናት እጅግ ሰፊ የሆነ የወንጌል መርሃ ግብር ተዘጋጅቷል። በዚህ መርሃ ግብር ላይ እጅግ እግዚአብሔር የባረካቸው መልእክቱን በእነሱ የሚያስተላልፍባቸው በርካታ መምህራን፣ ዘማሪያን ይገኛሉና ምእመናን ልጆቻችን በዚህ መርሃ ግብር ላይ ተገኝታችሁ የእግዚአብሔርን ቃል እንድትማሩ፣ እንድትዘምሩ፣ አምላካችሁን እንድታመሰግኑ ቅዱስ ቤተ ክርስቲያን ጥሪዋን ታስተላልፋለች። ከቀኑ 10 ሰዓት ተኩል ጀምሮ እስከ ማታ ሁለት ሰዓት በሚካሄደው መርሃ ግብር ቀደም ብለን በመገኘት ትምህርተ ወንጌሉን እንድትከታተሉ በድጋሜ ጥሬን በቅዱስ ቤተ ክርስቲያን ስም አስተላልፋለሁ።